ዋና የመቼቻል ክልል የሆነው የአማራ ክልል የጦርነት ቀጠና ከሆነ ሁለት ዓመት ሊሞላው ነው። በዚህ ሁለት ዓመት የተለያዩ የክልሉ ቦታዎች የመከላከያ ሰራዊትና የአካባቢ ተወላጅ ፋኖዎች ውጊያ ላይ በመሆናቸው ክልሉ ለማህበራዊና ለኢኮኖሚ ቀውስ ተዳርጓል። ትምህርት ቤቶች ተዘግተዋል፣ የወታደር ማቆያዎች ሆነዋል። ጤና ጣቢያዎች ወላድ እናቶችን አያስተናግዱ ወይም ህመምተኛ ሄዶ አይታከምም። ይልቁንስ ወታደሮች እንዲታከሙበት አጥሩ ተዘግቷል፣ በሩ ተዘግቷል። ማንም አይገባም፣ ማንም አይወጣ። አርሶ አደሮች መሬታቸውን አርሰው ልጆቻቸውን መቀለብ አይችሉም። መሬቶች ጾም እያደሩ ነው። ልጆች መራብ እየተሰቃዩ ነው። ማህበረሰቡ የትኛውን ማህበራዊ ጉዳይ መፈጸም አቁሟል። ከየትኛው ቦታ ተንቀሳቀሶ ወደ ሌላ ቦታ የፈለገውን ነገር መፈጸም ከተከለከለ ድፍን ሁለት ዓመት ሊሞላው ነው። መድኃኒት አቅርቦት ሙሉ በሙሉ ተቋርጧል። ፍርደ ገምድል ፍርድ ቤቶች ተዘግተዋል። መዘጋት መዘጋት ብቻ ሳይሆን እስከ ወዲያኛው እንዲያከትሙ እየተሰራ እንደሆነ አንዳንድ ሰዎች ይናገራሉ። ግብይቶች በነጋዴው መልካም ፍቃድ ብቻ ዋጋቸው እንዲወሰንና ማህበረሰቡ ወዶ ሳይሆን ተግዶ ይገዛል በሚል ጦርነት መንገድ ከፍቶለት ነጋዴው ሀብት ይሰበስባል፣ ማህበረሰቡ በረሃብ ይሰቃያል። በዚያ ላይ ነጋዴው ግብር ተጨመረብኝ ወይም ሌላ ክፍያ እንድከፍል ተገደድኩ እያለ በላይ በላዩ ላይ ዋጋ እየጨመረ ማህበረሰቡ በማጣት ላይ ማጣት በሞት ላይ ሞት ታውጆበታል። በዚህ ጦርነት በርካቶች እየተሳተፉ ነው። ዋና ስሙ መከላከያና ፋኖ ይባል እንጂ በመከላከያ ውስጥ በርካታ ተማሪዎች እየተሳተፉ እህት ወንድሞቻቸውን፣ እናት አባቶቻቸውን፣ ወይም ማጎቶቻቸውን ወይም የቅርብ ዘመዶቻቸውን አለያም የሚያውቁት ሰው እየገደሉ መሆኑን ልብ ያሉት አይመስልም። የአካባቢው ምልሻ ከመከላከያ ጎን ሆኖ የአብራኩን ክፋይ የሆነውን ልጆቹን እየገደለ እንደሆነ ያስተዋል አይመስለኝም። አድማብተና የክልሉ ፖሊስ እና ሌሎች የታጠቁ ኃይሎች በወንድም እህቶቻቸው ላይ፣ አዛውንቶቹ ላይ፣ አሮጊቶቹ መነኩሴዎች፣ ካህናት ላይ ጥይት እያርከፈከቡ ሕፃናቶች በሚጫወቱበት ሜዳቸው፣ እንስሳዎች በሚውሉበት መስቃቸው ወይም በጎረኗቸው ለሞት እየተዳረጉ ነው። በፋኖ በኩል ከመከላከያ ብቻ ጋር ሳይሆን ከአካባቢው አባቱ ወይም አጎቱ ሚሊሻ ጋር ገጥሞ እርስ በርሳቸው እየተጋደለ ደም እየተቃባ ለመሆኑ መረጃ ጠፍቷቸው አይደለም። ወይም አጎቱን አባቱን እየገደለ ስለመሆኑ ጠፍቶ ሳይሆን ግድ ነው ብሎ ዓላማ ይዞ ጫካ ገብቷልና እርስ በርሱ እየተጋደለ እንዲህ ሁሉ ነገር የጨለመበት እና ምስቅልቅሉ ባለበት አማራ ክልል ውስጥ ማህበረሰቡ ዛሬም እየሞተ ፋኖ ደጋፊ ነው። ፋኖ ነፃ ውጮ ብቸኝ ፋኖ ነፃ ለመውጣት ብቸኛ መንገዱ ያደረገው በርካታ የአማራ ማህበረሰብ አለ። ያልተማረውም የተማረው ማህበረሰብ ፋኖ ብቻ ነፃ እንደሚያወጣው አምኖ ስንቅ ያቀብላል፣ መንገድ ይጠቁማል፣ መረጃ ያደርሰዋል። ነፃ የሚያወጣው ያንን ቀን የሚናፍቀው የአማራው ገበሬ በርካታ ነው። ይሁን እንጂ የፋኖ አደረጃጀት ውስጥ ወጥነት ባለመኖሩ ማህበረሰቡ የጠበቀው ውጤት በቀላሉ ሊገኝ አልቻለም። ድል ይበሰራል ሲባል ነጋ ጠባ ሌላ ምትርክ ውስጥ እየተገባ በርካቶቹን እያሳዘነ ይገኛል። በእርግጥ ነፍጣት ስቶ ጫካ የገባን ተዋጊ አንድ ለማድረግ ውስብስብ እንደሆኑም እንኳን ሳማረው ሌላው ማህበረሰብ ሊረዳ ይችላል። ነገር ግን አንድ አለመሆን ምን ያህል ሊያስጠቃ እንደሚችል ማወቅ ተስኗቸው አይመስልም። በፋኖ በኩል የተለያዩ ጊዜያት አንድነትን ሊያበስሩ የሚችሉ ፍንጭ መስጠታቸውን አላቋረጡም ግና ዛሬ ተነግሮ ነገ እየጠፋ ማህበረሰቡ መጠበቁ እንደ እየተራዘመበት መሆኑን ቃል አቀባዮች በተለያየ ጊዜ ሲገልጹ ይሰማል። ሰሞኑን የአማራ ፋኖ የተለያዩ አደራጃጀቶች ወደ አንድ እየመጡ ስለመሆኑ ምንጮች እያሳወቁ ነው። ሚስጢራዊ የተባለውን ና እንደዚህ ቀደሙ ለተቀላቢ ሚዲያዎች ያልተጋለጠ ስብሰባ በአማራ ሕዝብ ብሎም ለሀገራችን ተስፋ ይዞ ይመጣል ተብሎ እየተጠበቀ ይገኛል። የተበታተኑት አንዱ ሆነው አዲስ አደረጃጀትና መዋቅር ይዘው ይመጣሉ እየተባለ እየተጠበቀም ነው። በእርግጥ የፋኖን አንድነት ለማረው ይበሰር ይሆን? የማህበረሰቡ ጥያቄ ነው። እርግጥም አዎ ማህበረሰቡ ለሁለት ዓመታትና እና ከዚያ በላይ ስቃይ ያሳልፈዋል ና ይህንን አንድነት ሲበሰር፣ ይህ አንድነት ሲበሰር ችግሮቻችን ሁሉ ይቀረፋሉ የሚል ተስፋ ሰነቆ እውነትም ይህ ችግር ይቀረፍለት ይሆን ብዙዎቹ የሚጠበቁት ነው የአማራ ፋኖ አንድ መሆን የህብረተሰቡን መከራ ያቀለው ይሆን ወይ የሚሉም በርካቶች ናቸው እርግጥስ ይሄ የአማራ ማህበረሰብ አንድ መሆኑ ለወደፊቱ ለሀገራችን ይጠቅም ይሆን የብዙዎች ጥያቄ ነው አንድ መሆን መደራጀት ግን ሀይለ መሆኑ የሚክዱ